የዘንድሮ ዲቪ 27 ለመሙላት የግድ 1 ዶላር የኤሌክትሮኒክ ፔመንት ክፍያ ያስፈልጋል። እንደሚታወቀው ዲቪ 27 ቀጣይ ጥቅምት 6 2018 ዓ ም በይፋ መሙላት ይጀመራል። ነገር ግን የዘንድሮው ዲቪ ከሌሎቹ የሚለየው የግድ አንድ ዶላር ለአንድ የሚሞላ ሰው ለ1 ዶላር የመክፈል ግዴታ አለበት። ይህን 1 ዶላር ኤሌክትሮኒክ ፔመንት ለመክፈል የግድ የቨርቹዋል ወይም የማስተር ካርድ ሊኖራችሁ ይገባል። የሚፈልገው የግል ኮሚትመንት እና ኮሚትመንት ብቻ ነው። ከእነዚህ የመክፈያ ዘዴዎች ኢትዮጵያ ውስጥ የሚሰሩትን አክቹዋል የሆኑትን ሶስቱን እጠቁማቸዋለሁ። አንደኛው የመክፈያ አማራጭ ስዊስ ነው። ሁለተኛው ቢኖብ ነው። ሶስተኛ ባይቢት ነው። ኖትሳት ሁሉም እነዚህ ሶስቱ ስዊስም፣ ቢትኖብም ሆነ ባይቢት ዌብ ፕላስ አፕ ስለሆኑ ሁሉም እነዚህ ሶስቱም ዌብ ፕላስ አፕ ናቸው። ስለዚህ የግድ ስማርት ባይኖራችሁም በኮምፒውተር አንድ የከፋችሁ የቨርቹዋል ካርድ ወይም የቪዛ ካርድ ባለቤት መሆን ትችላላችሁ። ፍያዎችንም በዛ አማራጭ መከፈል ትችላላችሁ። ነው ሰዓት እነዚህ ካርዶች ቺን አንድ ዶላር ለመክፈል ብቻ ሳይሆን ለትሬድም፣ ለብዙ ነገሮች፣ እቃዎችን ለማስመጣትም ስለሚጠቅማችሁ በዚሁ አጋጣሚ ቢኖራችሁ መልካም ነው ላለው። ይህን አካውንት ለመክፈት የግድ ጸጥ ያለ ቦታ ላይ ልትሆኑና መታወቂያ ናሽናል አይዲ ድራይቨር ላይሰንስ ወይም ፓስፖርት ያስፈልጋችኋል። ሌላው ነገር በጣም ቀላል ነው። ፒስ ይመቻችሁ። መሰል ቲፖችን ለማግኘት